ድኖለንጋለኝአሽጋሪ ለራን ያማር ባድኖት ለንና አሽጋራለኝነ አሁን ያላችሁን ቀን በደንብ ተጠቀሙ። አስራ ሁለት ዓመት ሙሉ ቤተሰብ እየተቸገረ ዶክተር እየገዛ እናንተ በብርድ የወጣችሁ

ማታ እንደገና ብርድ ፀሐይ ላይ መታችኋል። አረ ከቤት ስትመጡ እንደገና የእናንተ ከእናንተ ደግሞ ቤተሰብ እንደገና ውጤት ይጠብቃል። ስለዚህ ይሄንን ሁሉ ልፋታችሁን የሚተወስዱት ለመወሰን ቀጣይ ህይወታችሁን ወዴት እንደምትሄዱ ለመወሰን የቀራችሁ ጊዜ አንድ ወር ከሀያ ቀን ነው። አንድ ወር ከሀያ ቀን ለእናንተ ጎልደን ዴይ ነው። እዚህ ራሳችሁን እያጠራችሁ ከሄዳችሁ

ከመቶ ሀሙሳ መመለስ በጣም ቀላል። ግን ደግሞ በቃ ኛ ትንያቱ ምናምን እያላችሁ ሰዓታችሁን ጻሩር መንገድ የምታሳልጉ ከሆነ አሁን ያው ነው ሚትሉ። አሁን በቂ ጊዜ አለ። በአንድ ማርክ ትወጥቃለህ፣ ትወጥቃለሽ። በአንድ ማርክ ታልፋለህ፣ ታልፋለሽ። አንድ ማርክ ጎሎ የሚወጥቅ ተማሪ አለ። አንድ ማርክ ትንሽ ባደረገው ጥረት አንድ ማርክ ሞልቶ የሚያልፍ ተማሪ አለ።

በጣም ይቆጫችኋል። እንዳይቆጫችሁ አሁን አንድ ወር ምናምን እስከ አስራ ሁለት ዓመት ያለፋችሁትን ልባታችሁን የምትወስንበት ነው። ቀጣይ ወዴት መሄድ እንዳለበት የቀጣይ ህይወትን የምትወስኑበት ጊዜ ላይ ስለሆን አሁን አንድ ወር ሁሉም ነገር አስቀምጡና፣ አንድ ወር ከመጽሐፍና ከራሳችሁ ጋር ከመመሪያዎቻችሁ ጋር ጥያቄ ስ እርስ በርስ ተደጋገፉ፣ ተጠያየቁ። እንዴት ሊመጣ ይችላል የሚለውን ጥያቄዎችን ይሄን ካደረጋችሁ በእርግጠኝነት ታልፋችላቸው።

ይህ ድሮ ወረዳ ሆኜ ኩተሬ ሀይስኩል ወቀድሞ ስትሬት ሌተር ከተባለ ኩተሬ ነበር የሚመጣ ወረዳ ሆኜ። አሁን ግን አመና ታውቃላችሁ አይደል እና እንደምን ተመልሶ ያኔ ለታስመልሱ የኩተሬ ታሪክ የሚያስመልስ ተማሪ ያለ እኔ ወረዳ ትምህርት ጽሕፈት ቤት ኃላፊ ሆኜ እኔ በነበርኩበት ስድስት ሀይስኩል ነበር። እዛ ግን ቀድሞ የኩተሬ ውጤት ነው የሚባለው ወረዳ ሆነ

ብዙ ስትሬት የሚመጣ አሁን በጣም ብዙ ስፔሻሊስቶች ወራቤ ያሉት ሌላ አዲስ አበባ ያሉ በጣም ብዙ ስፔሻሊስቶች ኢንጂነሮች፣ የለው ተማሪዎች ከዚህ ት/ቤት የወጡ ወይ በአካል ናቃቸው አሉ። የእነዛን ታሪክ አስመልሱ። ዋን ክላስ ዋን ክላስ ስ ዋን ክላስ ስ ዋን ክላስ ስ ሜክስ ዋን ሲንግል ሜክስ ሲንግል እያንዳንዱ ቀን በአሉ ሊኖራት ይገባል። በእያንዳንዱ በእያን

ምን አገኘሁ? ምን አዲስ ነገር ሰራው? የትኛ ቦታ የትኛ ፖርሽን ላይ ክፍተት ነበረውን? ዘከው አሁን ዛሬ ቲቶራል ላይ ምን አዲስ ነገር አግኝቻለሁ የሚለውን ራሳችሁን ኦዲት እያረጋችሁ የአንድ ወር ምናምኑን ቢታሳልፉ ከሆነ በእርግጠኝነት የትኛውን ተማሪ ሀምሳ ማምጣት አያቅተው። ግን ደግሞ አሁን

ማታ ትንሽ ልቸኛል፣ ትንሽ ልጫወት፣ ትንሽ ፌስቡክ፣ ትንሽ የሆነ ነገር ትንሽ ምናምን ትንሽ ምናምን የሚባሉ ነገሮች በጣም ያዘናጉ ናቸው። እሱ ተውት። ይሄ የእኔ ምክር ነው። በደንብ ብታደምጡ ጥሩ ነው። እሱ ተውትና አስቀምጡ፣ ትደርሳላችሁ። ከወር በኋላ ክረምቱ ሙሉ ነፃ ናችሁ። ወላጆቻችሁን ይገሯቸው። ከአንድ ወር ከሃያ በኋላ እናግዛችኋለን። አሁን ነፃ አርጉ። የቀረችን አንድ ወር ነው።

አስራ ሁለት ዓመት ሙሉ ያስተማርከኝን አሁን ውጤት አርበስት የምናደርግበት ጊዜ ነው። ያው አርሶ አደረም አርሶ ዘርቶ ምን አድርጎ ምን አድርጎ ተሳስ ላይ እህል ደርሶ ደርቆ ለማጨድ ነገ ተለጎዳ ካለ ወይ እህሉ ይበተናል ወይ ዝናብ መጥቶ ያበላሸዋል። ካበላሸዋል አለቀ ነው ሌላ እንጂ ሁለተኛ እድል አለው የለውም። እናንተ ሁለተኛ እድል የላቸውም። ይህን በደምብ እንድታውቁ ፈልጋለሁ።

ግብር እየተካሄደ ነው ያለው። እዚህ ከመጣን በኋላም ተማሪዎቹ ሁልጊዜ በስምንቱ አሁን ዘጠነኛ ሳምንት ነው። በዘጠኙም ሳምንት ውስጥ በአግባቡ እየተገኙ የሚሰጠውን የድጋፍ ትምህርት እየተከታተሉ ይገኛል። ተማሪዎቹ የትምህርት አቀባበል በዚህም በትምህርት ቤት የተሰጣቸው አጠቃላይ የትምህርት ሁኔታ ምን ደረጃ ላይ እንዳለ መገመት ይቻላል። በዚህ ቀጣይ በሚሰጠው የክልል አቀፍ ስምንታዊ ክፍል

ክልል አቀፍ ፈተና ከፍተኛ ውጤት የሚያመጡ ተማሪዎች ቁጥር ቀድሞ ከነበረው የተሻለ ሆኖ እንደሚገኝ መገመት አዳግት። ተማር ልጄ፣ ተማር ልጄ፣ ወገን ዘመድ የለኛ፣ ሀብት የለኝ፣ ምከጄ ስማይ ልጄ ሌሳ አይነው